ልንገርሽ ምንድነው፣ የኔ ልጅ ለአባዬ ያለኝ ስሜት ከማንም ጋር አይወዳደርም። እሱ ለኔ የሚሆነውን ማንም ለማንም አይሆንም። አውቃለሁ የኔ ልጅ አውቃለሁ። እማዬ፣ አባዬን በጣም እወደዋለሁ። ለእሱ ይህን ቤተሰብ መስዋዕት አድርጌ ብባል አይኔን ሰላሽ ነው የማደርገው። የኔ ልጅ አንቺ በጣም መልካም ልጅ ነሽ ልክ እንደናትሽ። እማዬ፣ አንቺም እንደኔ ነሽ ናው። በቤተሰብ የመጣብኝም ማንንም ይቅር አልለም። እና ወይዘሮ ባዩሽን ለምን ይቅርታ አደረግሽላት? እንዴ መጪ ቅርታ አደረግኩላት። እንዴ ይቅርታ ባትታደርጊላት ኖሮማ ከሳሽ እጇ እንድታገኝ ታደርጊያት ነበር። ከባዮሽ ጋር ብዙ የሚያልፉ የማይመስሉ የመከራ ጊዜያትን አሳልፈናል እማዬ። ግን እኮ እሷ በጣም ክፉ ሴት ነች። ስትታይ ክፉ ሴት ልትመስል ትችላለች። ግን ደግሞ ባዮሽ ከጎኔ ባት ኖሩ እዚህ ደረጃ ላልደርስ ምችል ነበር። እንዴት በጣም ብዙ የማይመሹ የሚመስሉ በጣም ብዙ መከራዎችን በባዮሽ ምክንያት አልፌያለሁ። የእሷ ውለት አለብኝ። ግን እኮ ምናሴ ልታስገድለው ነበር ምንም ደስ አላለኝም! ሀና እሺ በቃ ሁን፣ ይሄን ነገር እንርሰው። እናንተኛ ድሮስ እኔ አንቺ መክሬሽ እንደማሰመኝ ያውቃለሁ። እንዴ ሰላምዬ በቃ ቁረሽ በጣም አመሰግናለሁ ዘሽ። ለምኑ ነው መስገነው? አንተ ባት ደርስ ሊኖረው እኮ አክስቴ ገላይ ነበር። መጀመሪያም አክስቴሽ መጥፎ ሴት ናት፣ አትጂ ብዬሽ ነበር። ቆይ ግን አክስቴን ታውቃታለህ እንዴ? ማለት እንደዚህ ከኔ በላይ ስለ ክፋቷ እርግጠኛ የሆነ መናገር የቻልከው የት ብታውቃት ነው? እኔ ከየት እነሳለሁ? ዛሬውን ከአክስቴ ጋር ትተዋወቃላችሁ ወይ እያልኩ ነው ያለሁት። አንቺ ነሽ በተደጋጋሚ ክፉ ሴት ናት፣ ክፉ ሴት ናት ስትይ የነበርሽው፣ በዛ ምክንያት ነው እንደዛ ያልኩሽ። ብቻ በዛም ይሁን በዚህ ስላዳንከኝ በጣም አመሰግናለሁ እርግብ አንቺ መጠበቅ ግዴታዬ ነው። እና ደግሞ እዚህ ነው የምትኖሪው? ይዋል ነው የጓደኛዬ ቤት ነው። እሷን ተጠገች ነው የምኖረው እና ጓደኛ ሸታለች ስራ ናት። እርግብና ተምቹ ወይዘሮ ባዩሽን መሬት ላይ ዘረራው አጣፉ። እንግዲህ በባለፈው ክፍል እንደተመለከት ነው እርግብ፣ ወይዘሮ ባዩሽ እርግብ ላይ ተኩሳባት ነበር እና ከኋላ ከጀርባ መጥቶ ተምቹ ወይዘሮ ባዩሽ ላይ በድንጋይ ጭንቅላቷን መጥተው ወይዘሮ ባዩሽ ወድቃለች። በዛም ደንግጠው ሁለታቸውም ተያይዘው ጠፍተዋል ማለት ነው። ወይዘሮ ባዩሽም በባለፈው ብዙ ነገራቶችን ስታጠፋ ስትሰራ ነበረ። በዛም እንግዲህ የእጇን የቅጣቷን አግኝታለች ማለት ነው። ራሷ በሰዎች ላይ ያደረገችውን በእሷም ላይ ደርሶባታል። እርግብ ያጉቷ የወንድሟ ልጅ ናት። እሷ ናት ለጥቅሟ አምጥታ እዚህ ቤት ውስጥ የከተተች። ነገር ግን አሁን ላይ በጥቅም ተለያይተዋል ማለት ነው። ወርቁን እዛ ስለጠፋች ለምን ወርቁን አሰጭኝም እያለች እያስቸገረቻት ስለሆነ በዛ ምክንያት ተገናኝተው፣ ተቀጣጥረው በቀጠሯ ምክንያት እንደማትሰጣት ስለገባት እና ስለገመተች ሽጉጥ ይዛ መጥታ ልትመታት ነበረ። ተምቹ ቀድሞ ስላወቀ ክፉ የሷን ክፋት ና የሷን ተንኮል ቀድሞ ስለገባ ወርግብን ተከትሎ መቶ ወርግቡን እንግዲህ አድኗታል። እናም ተያይዘው ወደ ጓደኛዋ ቤት ሄደዋለች። ጓደኛዋ መቤት አልነበረችም። እናም ሁለታቸውም ለምንድን ስላደረክልኝ፣ ስለ ሁሉም ነገር አመሰግናለሁ አለች ወርግብ። ታምቹም ግዴታ የናዋኛንችን መጠበቅ። ይሄ ጓደኛሽ ቤት ነው እዚህ ነው ወይም የምትኖሪ ብሎ ጠየቃት። እሷም እዛ እንደምትኖርን ጓደኛዋ ጋር ጓደኛዋን፣ አሁን አትመጣም፣ ነገር ጠዋት ነው ምትመጣው። ስለዚህ እዚህ አብረ ማደር እንችላለን ምክንያቱም አንተን ሌላ ቦታ ልክ እሷ እንድትዝህ አልፈልግም። ልትጎዳ አልፈልግም ብለዋለች። በዚህም በባለፈው እንግዲህ በወር ሳይዘው የነበረችውን ወርቁን ከሱቅ ጥሎባት መጥቷለኝ። ስጠይቀውም ሱቅ ላይ ያስረከብ ቢሆን የመጣሁት አላት። እንግዲህ ያወርቅ ብዙ ነገር ባዩሽም ልትመታት የቀረበችው በዛ ውቅና ወርቅ ምክንያት ነው። ወይዘሮ ሜላትም ትፈልገዋለች። እናም በዛ ምክንያት እንግዲህ እርግብ ታናዳለች ማለት ነውና፣ በጠዋት ሄደን እንጠይቀዋለን። ስለዚህ አታስቢ ያላት። በሌላ በኩል ሀኒቾ እዝራ የሚባለው ልጅ እንግዲህ የፍቅር ፍላጎት ከእሷ እንዳለው ትንሽ ጭምጭምታ ስለሰማች ታናዳለች። እሷ ምክንያቱም አሁን ሰዓት ላይ የመጀመሪያውም ስለሆነ እንደዚህ አይነት ነገር ብዙ ጊዜ ትኩረት አታደርገውም። አባቷ ላይ እና ትምህርቷ ላይ ነው ትኩረቷ። በዛም ምክንያት ለምን ይጠይቀኛል ብላ ፊት እየነሳችው ነው። እሱ ደግሞ ጭራሽ ፊት ስትሰጠው ለምን የሚለው ጥያቄ ስላሳሰበው እየተከታተላት ነበረ። አንድ ሰሞን አብረው ይሆናሉ፣ በጣም ጎበዝ ተማሪ ስለሆነ ያስጠናታል። አንድ ሰሞን ደግሞ ትርቀዋለች ማለት ነው። በዚህ ምክንያት እንግዲህ ሰላሚና ጥያቄ ጠይቃት ነበር። ከዚ በፊት አብራችሁ ትታዩ ነበር፣ አሁን ግን አብራችሁ እየታያችሁ አይደለም ለምንድን? አለቻት እና ምን አለ ድልሽን ሞክሪ፣ እሱ የሀብታም ልጅ ነው፣ በጣም ጥሩ ልጅ ነው እና ድልሽን ሞክሪ አለቻት። እሷ ግን እኔ በአሁኑ ሰዓት ትምህርት የመማር የምፈልገው ህይወት የማባላሸት አልፈልገውም እኔ ካንቺ ማማ ካንቺ እንኳን ትምህርት መውሰድ አለብኝ አለቻት ከዚህ በፊት እንግዲህ ሰላም ላይ ጓደኛ ያደረሰባትን ነገር ሁሉ አንድ ባንድ ስለምታውቂያን ተጽዕኖ አሳድሮባታል ማለት ነው እናም የአንተነህ እና እዝራ በጣም የተለያዩ የሁለት ዓለም ሰዎች ናቸው ሁሉም አንድ አይደለም እሱ በጣም ጥሩ ሰው ነው እሱ የአንተነህ ደግሞ እኔ እያወቅኩ ነው መጥፎ ሰው እንደሆነ የገባበት የራሴም ስህተት ነው አለቻት። ግን ቢሆንም ምንም ብትይኝ አልሰማሽም፣ ከዚህ ትምህርት የመማር ነው የምፈልገው እንደ አይነት ነገር አላስብም አለቻት። እናም ድሮ አንቺ የእኔን ምክር ሰምተሽ አታቂም ብላ ተናዳ ጥላተኛች ማለት ነው። እንግዲህ በነጋታው ሄዳ እዝራን እንደ አይነት ነገር እንደማትፈልግና አንተ ይቅርታ ጠይቃትና ኖርማል ጓደኛ ቀጥሎ ብላ ነገረችው። እሱ እሺ ብሎ ሀኒቾን ይቅርታ ለመጠየቅ ቀጠራት። አሁንም ግን ፊት እየነሳችው ነበረ። ግን በቃ ከዚህ በኋላ እህትና ወንድም ሆነን መቀጠል እንችላለን፣ ይቅርታ አካል አልሽኝ ይሄዳለሁ ስትለው፣ በቃ እኔ ማንም ሰው በእኔ ምክንያት እንዲከፍ አልፈልግም፣ ስለዚህ ይቅርታ አድርጌላለሁ፣ ኖርማን እህትና ወንድም መሆን እንችላለን ብሎ በዚህ ተስማሙ ማለት ነው። ዝራን ደግሞ የምትወደው ልጅ ሌላ አለች፣ ጽዮን ዝራን ተወደዋለች እናም እንደምትወደው እና ሁሌም እንደምትከታተለው ስለሚያቅ እሱ ግን ምንም ፍላጎት የለውም፣ ማለት ነው። በሌላ በኩል ባዩሽ እንግዲህ ጭንቅላቷን ተመታ፣ በፋሻ ጭንቅላቷን ጠቅልላ፣ ጭራሽ ደግሞ ተመልሳ ወደ ሰላም ቤት ሄዳለች፣ ደም ቁጭ አለች ማለት ነው። በዚህም አናግንትና እዛው ቤት ውስጥ ስለነበረ መስፍን አናገራት። ምን ሆነሽ ነው ብሎ ቢጠይቃት እሷም ሌባ መጥቶኝ ነው ብላ ሌላ ሰበባ መጣች ና እንደውም ሰው እንደሌላት ሌላት እሷ የመደብደቧ ምክንያት እንደውም ሰው አጠገቧ ስለሌለ ምናም ብላ ጥፋቷን ለመመሸፈን ሞከረች። እናም እዛ ቤት ደጋግማ እየመጣች ነው አሁን ምንም ስራዋም ላላሳፋራት ማለት ነው። በእርግጥ ከሀኒቾ ና ከሜላት ውጭ ሌላ ሚያቅ የለም እዛ ፊት የሷን ተንኳልና የሷ የሰራችውን ነገር እናም ወይዘሮ ሜላትም ይቅርታ አርጋ አርጌላታለሁ ሀኒቾ ጠይቃት ነበር ግን ይቅርታ አርጌል ማለት ይቅርታ ባታረግላትም እሷን ለፖሊስ ደውላ ማስያዝ አትፈልግበት ከዚህ በፊት ብዙ ውለታ ውላልኛለች ብዙ ነገሮችን አርጋልኛለች ምናልባትም እሷ እሷ ባትኖር አሁን አለው ደረጃ ላይ አልደርስም ብላ ውለታዋን አስባ ነው እንግዲህ ቤቷ ተመልሳ ስትመጣ ጊዜ ዝም ያለችው ማለት ነው። እናም ወርቁን የታል ብላ ስትጠይቃታይ ከዚህ በፊት ያው ወርቁን እንድታመጣላት ነው ተስማምተው የተወቻት ማለት ነው። ግን ባዩሽ ወርቁን ብታገኘው እንኳን ልታመጣላት፣ ድራሿን የሚጠፋው የራሷን ነገር እያስ እያመቻች ስለሆነ ነው እንጂ መጨረሻ አሰጣት ማለት ነው። እናም ያለውን ነገር ተናገረች። እርግ መታ መታችኝ፣ እኔ ደግሞ ስመታት እሷን መልሳ መታችኝ፣ በዛ ምክንያት አምልጣኝ ያለች ወርቁን ይዘውዳለች ምናምን ብላ ነገረቻት፣ ግን አላመነቻትም። ከዚህ በኋላ እንዴት ነው ማምንሽ? ያን ሁሉ ነገር አድርገሽ። ለማመን አለማመን የአንች ፈንታ ነው፣ ግዴታ ማመን አለብሽ። ካላመንሽ ደግሞ ለፖሊስ አስዥኝ ያለቻት ማለት ነው። በዚህ ምክንያት እንግዲህ እርግብ ከእጇ ወታለች ማለት ነው። በድጋሚ እንግዲህ እሷን ለማግኘት የበለጠ በሌላ በሌላ በቀል ነው እርግብ የምታገኛት። ከእጇ ከገባች እርግጠኛ ነኝ በጣም ነው የምታጠፋት። ባዩሽ እንግዲህ ዝታባታለች። እርግብ ሌላ ስህተት ነው የሰራችው። በእርግጥ ራሷን ያደናቸው ማግኘትም አልነበረባትም እንደምትመታት እያወቀች ማለት ነው። እናም በነጋታው ሱቅ ሄደው ሲጠይቁ ወርቁ ጭራሽ ሰውየው የለም ድጋሚም አልመጣም። ታናዳለች። እንግዲህ አውቆ እየሸወደን ነው፣ የሆነ ነገር አስቦ ነው እንደዚህ ያደረገው እያለች እና እናታምቹና እርግብም እስከ ተለያይተዋል ማለት ነው። ምክንያቱም እውነታውን ስለነገራት የደበቀው ማንነቱን ስለነገራት እንዴት እንደዚህ ታደረጋለህ ብላ ታናዳበታለች። እና ና የጎዳና ተዳዳሪ እንደነበረ ጭራሽ ምሳ በልቶ ራት እንደማይደግም ድሀ ልጅ እንደሆነ እያንዳንዱን ነገር ነገራት። ና አሜሪካ የሚባል ነገር እንደማያውቅ እናሷም በጣም ታናዳ አይንህም ማየት አልፈልግም ውጣልኝ ብላ አባረዋለች በዛ መጨረሻ ላይ ግን ትዝ ሲላት ወርቁ እሱ ጋ ነው ስለዚህ ተከትለው ሄዳለች ያው ወርቁን ለማግኘት ስትል ግዴታ እሱን መከተልና ና ከእሱ ጋ መሆን አለበት ሱቁ ላይ ያስቀመጠው እሱ ስለሆነ ማለት ነው ወርቋን እስከምታገኝ ድረስ ግን ምናልባትም ይቅርታ ልታደረገው ትችላለች የከፈለላትን ዋጋ ና የከፈለላትን ሁሉ ነገር በማሰብ ይቅርታ ትለዋለችና። አብረው ይቀጥላሉ የሚለውን በቀጣይ ክፍል የምናየው ይሆናል። በያላችሁበት ሰላማችሁ ይብዛ።